እኔ ጋር የደረሰው ነገር እናንተ ጋር እንዳይደርስብን ማለት ነው የቪዲዮ እንድሰራ ያስገደደኝ ማለት ነው። በተለይ ሻይ ጋዋም የገበያ የምትሰሩ ሰዎች ጥንቃቄ ጥንቃቄ ጥንቃቄ ያለ ሙድና የተከበራችሁ በመላ የምትኖሩ የተደራያ ቤተሰቦች እንደምናላችሁ እኔ ያሉ ፈጣሪ መስገን። እንግዲህ ዛሬ ይጀላችሁ የመጣው በጣም ማስተማሪ ቪዲዮ ስለሆነ እስከ መጨረሻ ተከታተሉት። በተለይ በአረብ ሀገር የምትኖሩ ህት ወንድሞች ሻሂግሃዋ ምግብ የምትሰሩ በጣም ጥንቃቄ ማድረግ ያለባችሁ ስለሆነ እስከ መጨረሻው ተከታተሉት። እኔ ጋር የደረሰው ነገር እናንተ ጋር እንዳይደርስ በማለት ነው የቪዲዮ እንድሰራ ያስገደደኝ ማለት ነው። እሱ ምንድን ነው? ብዙ ሰዎች ቴዲ ፍትህ ምን ሆነ ነው እንደዚህ የጠቆረው እያላችሁ የምትጠይቁኝ፣ በጣም ጥንቃቄ ማድረግ አለባችሁ። በተለይ ሻይ ሻሂጋዋ ምግብ የምትሰሩ ሰዎች ጥንቃቄ ጥንቃቄ ጥንቃቄ አድርጉ። እንግዲህ እኔ ያው ከዚህ በፊት ራሱ በአውድ ዓመት ቀን የባህል ልብስ ለብሼ ራሱ ፊት እንደዚህ ነበር ተሸፍኜ ዋልኩት። ብዙ ሰዎች ያው ምንድነው ስታይል መሆን ነው ምናምን እያላችሁ ኮመንት ጽፉ ነበረ። ያው ስታይል አይደለም ፊቴ ላይ በደረሰኝ ጉዳት ነበረ። እንኳን ለቪዲዮ አይደለም ለማየት እራሱ በጣም ነበረው የሚያስጠላው። ለዛ ነበር ተሸፍኝ የዋልኩት ማለት ነው። ነገር ግን ዛሬ ወደ መጣሁበት ዋና ጉዳይ ስገባ፣ ጥንቃቄ ጥንቃቄ ማድረግ አለባችሁ ወንድሞቼ፣ ሻይ ጋዋና ምግብ የምሰሩ ማለት ነው ያው እንግዲህ እንደምታዩት እኔ ፍቴ ላይ ማዲያት የወጣብኝ ቢያንስ ሰባት ዓመት ይሆናል። የዛሬ ሰባት ዓመት ሻሂግ ጋዋ ነበረ ምሰራው። ሻሂግ ጋዋ ልክ እንደ አረቦቹ አይደለም። ሰዎቹ ክዌቲ ናቸው። የሀገራችን ቡና ያስመጣሉ። ራሴ ቆልቼ ፈጭቼ ነበረ ምሰራላቸው። የዛ ሰዓት እኔ ምንም አልመሰለኝም ነበር። ምንም አላውቅም። የሀገራችን ቡና ነው ሱቆላው። ያው እንደምታያቁት ሽታው ቆንጆ ነው እንደዛ አርጌ ነበረ ያው ፊቴ ወደ ቡናው አርጌ ጭሱ እታጠነው ነበረ። ባለማወቅ ማለት ነው። ያው ሽታውም የሀገራችን ቡና ስለሆነ ቆንጅ ስለሆነ እንደዛ ያው በምሰራበት ሰዓት ነበር የወጣኝ ማለት ነው። ነገር ግን ብዙ ጊዜ ቼክ አድርጌም አላቅም፣ ህክምና ምናምንም ህጅ አላቅም፣ ምንም አይነት ክረምም ተጠቅሜ አላቅም ነበር። ነገር ግን ከሰባት ዓመት በኋላ አዲስ ስራ እጄ ያው ሻሂ እንደዚህ እሰራለሁ ምግብ እሰራለሁ የሆነ አረብ መጣና ፍትህ ምን ሆነ ነው እንደዚህ የጠቆረው መድሃኒት አለው አለኝ እንዴት አልኩት ያው የሆነ እኔ ጋር ምትሰራ ሰራተኛ ነበረች ያው ያንተ ትንሽ ነው የእሷ ግን በጣም ብዙ ነበረው ሙሉ ፊቷ ነበረ የጠቆረው ነገር ግን እኔ በሰጥኋት መድኃኒት ተሽሏት ደህና ሆናለች አለኝ እኔ ደግሞ ችግር የለውም እሞክራለሁ እስካሁን ግን ተጠቅሜ አላውቅም አልኩት ያው ሞክረው ይጠቅመሃል አለኝ። ያው እንግዲህ እኔ የምሰራው ስራ ያው ሻሂ ጋዋና ምግብ ስለሆነ ሰውየው አመጣልኝ መድኃኒቱ ያው ተጠቅሜ፣ ያው ዝም ብዬ በውሃ ታጥቤ ቀን ስራ ያው ምግብ እሰራላችኋለሁ። ምግብ ሰርቼ ያው በዛት ደግሞ እንደምታውቁት በጣም ሙቀት ነው። ምግብ እየሰራው ያው በውሃ ብቻ ነበር የታጠቁት ፊት ማለት ነው። በውሃ ታጥቤ ምግብ እየሰራሁ ምግብ ስንሰራ ደግሞ ኩሽናው ላይ መኮየፍ የለውም፣ በጣም ሞቆት ነው ያው እየሰራሁ ስሞቆኝ ያው ወደ ውጭ ወጣ አለ። ወደ ውጭ ሲወጣ ደግሞ ፀሐይ ስለሆነ የዛ ሰዓት ምንም አልተሰማኝም። ያው ምግብ ሰርቼ ጨርሼ እንደማይመሸለም መሸ። ያው ስራ ጨርሼ ሻወር ስጀተኛው ያው ጥዋት ስነሳ ምን ልበላችሁ በጣም ነው የደነገጥኩት። ፊቴ ልክ ያው የፈላ ውሃ ልክ እንደፈሰሰው ሰው ፊቴ በቃ በጣም አበጠ። እንዳለ ሙሉ ፊቴ እንደዚህ ብሎ ውሃ ነበር የቆጠረው። መብላት አልችልም፣ ቢያንስ ለሁለት ሳምንት ምናምን በጣም ነው ያሰቃየሁት። ራሱ መብላት አልችልም፣ እስከዚህ ነበረ። እንደዚህ ማለት ነው ሙሉ ውሃ ቆጥሮ በጣም ነበር። አልንቀሳቀስም ነበር፣ በጣም ነው የወፈረው። ፎቶው ላይ እንደዚህ አስቀምጥላችኋለሁ። የፎቶ ላይ ማስቀምጥላችሁ ከተሻለ በኋላ ነው በጣም ነበር ያበጠው። ያው ቢያንስ ለሁለት ሳምንት የተለያዩ መድኃኒቶች አሁንም የሚያመጥልኝ መድኃኒት ነው የሚጠቀመው ምናምን፣ ግን በቃ ሊሻለኝ አልቻለም፣ በቃ ልተወኝ አልቻለም። በመጨረሻው ያው በራሴ ሄጄ የሆነ ክረም ሰጡኝ ለቀቀልኝ፣ ማለት ነው ምን ልላችሁ ፈልጌ ነው፣ በተለይ ሻይ ጋዋ ምግብ የምትሰሩ ሰዎች ምግብ ስትሰሩ በተለይ ሞቆታማ ከሆነ ከሞቃችሁ ያው እንዳትወጡ ባትወጡ ይሻላል። ወይ ደግሞ ውሃ ካለ እዛው አጠቡ። ካልሆነ ደግሞ ስትሰሩ ያው ማክስ አድርጋችሁ ወደ ውጭ ስትወጡ ማክስ ብታደርጉ አሪፍ ነው። ሻይጋዋ እንደዚህ የሀገራችን ቡና ቆልታችሁ ትሰሩ ከሆነ ልክ እንደኔ ደግሞ ሽታው በቃ እንዳትጠቁት ከቻላችሁ፣ ያው ማስክ እያደረጋችሁ ብትሰሩ አሪፍ ነው። ያው እኔ የደረሰኝ ነገር እንዳይደርሳችሁ ነው እና በጣም ጥንቃቄ ማድረግ አለባችሁ። ከዛ ደግሞ ያው ህክምና ያልሰጣችሁ ነገር ምንም አይነት ይሁን ምንም አይነት ክረም እንዳትጠቀሙ ፍታችሁ በምግብ ምክንያት፣ በፀሐይ ምክንያት፣ በተለያዩ ምክንያት ፍታችን ላይ ማድያት ጠቋቁር ነገሮች ሊወጡ ይችላሉ፣ ግን ሰው ተጠቀመው ብላችሁ ዝም ብላችሁ ያገኛችሁት ነገር አትጠቀሙም። ከቻላችሁ ከቻላችሁ ያው ህክምና ሄዳችሁ የተሰጣችሁ መድኃኒት ብትጠቀሙ አሪፍ ነው። ካልሆነ ደግሞ ሰው ተጠቀመው ብላችሁ ዝም ብላችሁ አትጠቀሙ። ብትጠቀሙ እንኳ ቢያንስ ለሀያ ደቂቃ ለ15 ደቂቃ ተጠቅማችሁ በሳሙና መታጠብ አለባችሁ። ዝም ብላችሁ ልክ እንደኔ ተጠቅማችሁ በውሃ ታጥባችሁ ብትሄዱ አይለቅም። ፀሐይ ቢያገኛችሁ ልክ እንደኔ ነው የምትሆንስ ማለት ነው። ስለዚህ ያገኛችሁት መድኃኒት አትጠቀሙ። ከተጠቀማችሁ ደግሞ ቢያንስ ደቂቃ ማድረግ አለባቸው። አስር ደቂቃ ወይ ሀያ ደቂቃ አድርጋችሁ ከዛ በሳሙና መታጠብ። ያው እንደምታዩት እኔ ያው እዚህ ላይ ፎቶ ያለው እና አሁን ያለሁበት ት አሁን አሪፍ ነው። ይሄ ደግሞ ተቋቁሮ የምታዩት የጎጉር ነው እንጂ የማዲያቱ ምናምን አሁን ደህና ነኝ። እኔ የተጠቀምኩበት መድኃኒት ደግሞ ያው ከፈለጋችሁት እልክላችኋለሁ ወይ ደግሞ ሰራላችኋለሁ የምትፈልጉት ከሆነ ነገር ግን ማንኛውም መድኃኒት ስትጠቀሙ ለሀያ ደቂቃ ተቀብታችሁ በሳሙና መታጠብ እንዳትረሱ። በጣም ጥንቃቄ ማድረግ ያለባችሁ ማለት ነው። በአረብ ሀገሮች ያላችሁ ወንድሞች በምግብ ምክንያት፣ በተለያዩ ምክንያት፣ በፀሐይ ምክንያት ፊታችን ላይ ጥቋቁር ነገሮች በወጣንም ግን ያገኛችሁት መድኃኒት አትጠቀሙ። ዋና ነገር ነው። ከተጠቀማችሁ ደግሞ ደጋግም የምናገረው ነገር ያው እናንተ እንዲህ ከኔ እንድትማሩ ብዬ ነው ከተጠቀማችሁ ደግሞ ለ10 ለ15 ደቂቃ ለ20 ደቂቃ ተጠቅማችሁ በሳሙና መታጠብ ይሄ እንዳትረሱ ምክንያቱም ብዙ ሰዎች ማታ ማታ ተጠቀሙ ስለሚባሉ ማታ ተጠቅሙ እስከ ጠዋት የማይታጠቡ ሰዎች አሉ ይሄም ጉዳት አለው ብዙ ደቂቃ ፍትህን ላይ መቀባት ብዙ ጉዳት ስላለው ቢያንስ ለ20 ደቂቃ ለ15 ደቂቃ ተጠቅማችሁ መታጠብ ነው ከቻላችሁ ደግሞ ህክምና ሄዳችሁ የምሰጣችሁ መድኃኒት መጠቀም ያው አሁን ራሱ ያው ያለበት ቦታ ሞቃት ስለሆነ ቪዲዮ እንዳረዝም ነገር ግን ያው እኔ እንደዚህ እንዲሻለኝ ያደረገኝ መድኃኒት ከፈለጋችሁ ሁለተኛ ቪዲዮ ሰርቼ አሳያችኋለሁ። አጠቃቀሙ ሁሉ ነገሩ እነግራችኋለሁ። በጣም ርካሽ ነው መድኃኒቱ ያው አሪፍ ነው። ግን አጠቃቀሙም ማወቅ አለባቸው። ብዙ ሰዎች ስላጠቃቀሙ የማናቅ ሰዎች አለን። መድኃኒት ነው በተባን ቁጥር ዝም ብለን መቀባት ምናምን እንደዚህ ሳንታጠብ መውጣት ምናምን ከሆነ ልክ እንደኔ ነው የምትሆኑት። ራሳችሁ ጠብቁ። ስለተከታተላችሁኝ ከልብ አመሰግናለሁ። እንደምትማሩበት አልጠራጠርም። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ነገር ግን የምትፈልጉት ሰዎች ካላችሁን የምጠቀመው መድሃኒት እልክላችኋለሁ። ማለቴ በቀጣይ ቪዲዮ እሰራለሁ። ኮመንት ላይ ጻፉልኝ። ባይ